ባካችሁ በጌታ ፍቅር ነው የሚጠይቃችሁ። ከአቅማችን በላይ ስለሆነ ወደ እናንተ መተናል። ከአቅማችን በላይ ስለሆነ ነው የመጣ ነው። በእንደዚህ አይነት መልክ ወደ እናንተ መጥቼም አላውቅም። ግን ዛሬ በጣም ከአቅሜ በላይ ካሰብኩት በላይ ስለሆነልኝ ወደ እናንተ መጥቻለሁ። ዛሬ ወደ እናንተ መጥቻለሁ። ለዚህ ቤተ ክርስቲያን ማውደቅ ማትፈልጉ፣ የቤተ ክርስቲያን መበተን ማትፈልጉ ቤተ ክርስቲያኒቷ ለብዙ ሰው ብርሃን ናት፣ ለብዙ ሰው ህይወት ናት። ለብዙ ሰው መንገድ ናት። ለብዙ ሰው በረከት ናት። ብዙዎች ያመለጡበት፣ ብዙዎች የተባረኩበት፣ ብዙዎች የተፈወሱበት፣ ብዙዎች መንገድ ያገኙበት ቤተ ክርስቲያን ስለሆነች እችን ቤተ ክርስቲያንቷን ቦታ ያከራየው ባለቤት ልሸጥ አውጥቶ፣ ቤተ ክርስቲያንቷ አቅም ባትኖርም ባትችልም ለመግዛት እየታገለች እጁን አስገብታ እየታገለች ነው ያለችዋል። እና ከአቅማችን በላይ ስለሆነ ነው ወደ እናንተ የመጣ ነው፣ ህዝቡ እንዳይበተን በማለት ህዝቡ እንዳይበተን እባካችሁ፣ በጌታ ፍቅር ነው የሚጠይቃችሁ። ከአቅማችን በላይ ስለሆነ ወደ እናንተ መተናል። ከአቅማችን በላይ ስለሆነ ነው የመጣ ነው። ሰላም ለእናንተ ይሁን። እኔ ወንድማችሁ ነብይ ዘካርያስ የፈውስ ቤተሳይዳ አለም አቀፍ ቤተክርስቲያን ባለራዕይና መስራች ነኝ። ዛሬ ወደ እናንተ የመጣሁት ቤተ ክርስቲያኒቷ ያለችበትን ሁኔታ ለእናንተ ለማሳወቅ መጥቻለሁ። ጌታ ረቶን ከቆምበት አራት አመት ጀምሮ እግዚአብሔር በታላቅ ታምራት፣ በታላቅ ክብር፣ በታላቅ ኃይል እየረዳና እያገዘ በዚች በአራት አመታቶች ውስጥ እግዚአብሔር ታላቅ ታምራት አድርጎልን ብዙዎች ከጨለማ ወደ ብርሃን መጥቶ ብዙዎች ከሞት አምልጦ ብዙዎች እግዚአብሔር አምላክ በለቅሶና በሐዘን ውስጥ ያሉትን አስቋቸው። እስከ ዛሬ የመጣንበት መንገድ እንደሆነ በጣም እንመለከታለን። ጌታ ኢየሱስ ለዘላለም እየተባረከ ይሁን። ቤተ ክርስቲያን ከቆመችበት አጭር አመት ቢሆንም በጣም እግዚአብሔር ትልቅ ስራ ሰርቶልን እግዚአብሔርን ማመሰገን ችለናል። በእንደዚህ አይነት መልክ ወደ እናንተ መጥቼም አላቅም፣ ግን ዛሬ በጣም ከአቅሜ በላይ ካሰብኩት በላይ ስለሆነልኝ ወደ እናንተ መጥቻለሁ። ቤተ ክርስቲያንቷ ቦታ ተከራይታ የተቀመጠችበት አካራይ ባለቤቱ ቦታው ሊሸጥ ስላወጣ፣ ቦታው ሊሸጥ ስላወጣ ይሄን ለመግዛት ቤተክርስቲያንቷ አቅም ባይኖርም ባትችልም ለመግዛት ጣልቃ ገብታ እየታገለች ናት፣ ያለችዋል። ስለዚህ የባካችሁ ቅዱሳን እናት ዛሬ ወደ እናንተ መጥቻለሁ። ለዚህ ቤተክርስቲያን ማውደቅ የማትፈልጉ የቤተ ክርስቲያን መበተንም አትፈልጉ። ቤተክርስቲያኒቷ ለብዙ ሰው ብርሃን ናት፣ ለብዙ ሰው ሕይወት ናት፣ ለብዙ ሰው መንገድ ናት፣ ለብዙ ሰው በረከት ናት ብዙዎች ያመለጡበት ብዙዎች የተባረኩበት ብዙዎች የተፈወሱበት ብዙዎች መንገድ ያገኙበት ቤተክርስቲያን ስለሆነች የዚች ቤተክርስቲያን መውደቅ የዚች ቤተክርስቲያን መበጠን የማትፈልጉ ሰዎች እባካችሁ ሼር ላይክ እያደረጋችሁ ኮፕሊንግ ለአምሳ ለሰላሳ ሰው ኮፕሊንግ እያደረጋችሁ ለሚመለከተው አካላቶች በሙሉ እንዲታደርሱ በጌታ ፍቅር ይጠይቃቸዋል እባካችሁ። ይሄን 50 50 ጊዜ ኮፕሊንግ እያደረጋችሁ 50 መውደቅ እኔ አልፈልግም። የቤተ ክርስቲያን ማውደቅ እኔ አልፈልግም። ቤተ ክርስቲያኒቷ ህይወት ናት፣ ቤተ ክርስቲያኒቷ ብርሃን ናት የምትሉ ሰዎች ኮፕሊንግ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። ይሄ እንድታደርሱ ፈልጋለሁ። ምክንያቱም እዚጋ እዚህ ጋር የተሰበሰበ ህዝብ ይበተን፣ እዚህ ጋር የተሰበሰበ ህዝብ ይጥፋ የምትሉ ሰዎች ታውት የተሰበሰበ አባት የተሰበሰቡ እናት የተሰበሰቡ ወንድሞች እህቶች፣ የኔ ወንድሞቼ ናቸው የኔ እህቶቼ ናቸው የሚትሉ ሰዎች ለሌሎች ሼር ኮፕሊንግ እያደረጋችሁ ለሌሎች ሼር ኮፕሊንግ እያደረጋችሁ እንዲታደርሱ በጌታ ፍቅር ይጠይቃቸዋል። እና እችን ቤተክርስቲያኒቷን ቦታ እያከራየው ባለቤት ሊሸጥ አውጥቶ ቤተክርስቲያኒቷ አቅም ባትኖርም ባትችልም ለመግዛት እየታገለች እጁን አስገብታ እየታገለች ነው ያለችው። እና ከአቅማችን በላይ ስለሆነ ነው ወደ እናንተ የመጠ ነው። ህዝቡ እንዳይበተን በማለት ህዝቡ እንዳይበተን በማለት ለእናንተ ለማሳወቅ ነው የመጠ ነው። የባካችሁ እጆቻችሁ ዘርጉ ቅዱሳኖች፣ ይህን ለሚመለከት አካል ሁሉ አድርሱልኝ። ከታች በስክሪን ባለው አኳንት ከአንድ ብር ጀምራችሁ የእናንተ አሻራ እንድታሳርፉ በጌታ ፍቅር እጠይቃችኋለሁ። ከታች ባለው ስልክ ላይ እየደወላችሁ የቤተ ክርስቲያን መሪዎችን አባት የሆኑ ፓስተር ወንጌላዊዎችን እየደወላችሁ እንድታገኙ በጌታ ፍቅር እጠይቃችኋለሁ። አድርሱልኝ፣ ይሄን ለሚመለከተው አካል ሁሉ አድርሱልኝ። እባካችሁ፣ በጌታ ፍቅር ነው የሚጠይቃችሁ። ከአቅማችን በላይ ስለሆነ ወደ እናንተ መተናል። ከአቅማችን በላይ ስለሆነ ነው የመጣ ነው። ቤተ ክርስቲያንቷን እንደሚታዩ ይኸው እችት ቤተ ክርስቲያንቷ ስለዚህ ከአቅማችን በላይ ስለሆነ ወደ እናንተ ይመጠናል። እባካችሁ እጆቻችሁን እንድትዘረጉ እፈልጋለሁ። እጆቻችሁ ወደዚህ እንድትዘረጉ በጌታ ፍቅር ነው የሚጠይቃችሁ። እንግዲህ ቤተ ክርስቲያን መውደቅ እና መበተን እንደማትፈልጉ አምናለሁ። እጠይቃችኋለሁ በጌታ ፍቅር። ሻሎም፣ ወንድማችሁ ዘካርያስ ይባላል። ሻሎም፣ ሻሎም። በመራር የምትገኘ ቅዱሳን፣ ወንድማችሁ ፕሮፌት ተመናኝ ከክረስበኩንቲ ኢንተርናሽናል ቤተ ክርስቲያን የቤተ ክርስቲያንቱ ባለራይና መስራት ሲሆን ዛሬ እዚህ በፊታችሁ የቆምኩት ይሄ የሚታዩት የፋውስ ቤተሰዳ ዓለም አቀፍ ቤተ ክርስቲያን እዚህ ሐዋሳ ዳቶ ክዳር ምረት መቶ ሜትር አላፍ ሲባል የሚገኝ ቤተ ክርስቲያን ሲሆን ቤተ ክርስቲያኗ ከተቋቋመች አራት ዓመት የያዘ ቤተ ክርስቲያን ሲሆን ይሄ ቤተ ክርስቲያን እኔ ራሴ ምስክር ብዙ የእግዚአብሔር ክብር እየተገለጠ ብዙ ሰዎች የታሰሩት ከጋኔን እስራት እየተፈቱ የታመሙ ሰዎች የሚፈቱበትና ወንጌል በአይና በስልጣን የሚሰበክበት ቦታ እንዲሁም ደግሞ ብዙ ትውልድን በዚህ በአጭር ጊዜ ውስጥ እያፈራ የቆየ ቤተክርስቲያን ነው። ቤተክርስቲያንቱ ያለው የራሱ ቦታ ያልገዛ ሲሆን ተከራይቶ ነው የሚኖረው። ተከራይቶ ያለበት ቦታ ደግሞ አጋጣሚ ያከራየው ግለሰብ ዛሬ እነሱም ባልተዘጋጁ ጊዜ እንዲሁም ደግሞ ቤተክርስቲያንቱ ያለው ህዝብም ሳይሰማ ባለራእዩም ሳይሰማ እንደመጣ በዱብታ ልሸጥ አውጥቻለሁ እና ለመግዛት ከቻላችሁ የሚል ሀሳብ ስላመጣባቸው ይህንን ጉዳይ የቤተ ክርስቲያኗን አቅም ስለማይችል ገና ረዥም እድሜ ስላልቆጠሩ እና ብዙ አቅም ስላላገኙ የእናንተው እርዳታና ድጋፍ ስለሚያስፈልግ ዛሬንም በመገኘት የአቅምን ያክል የረዳኋቸው፣ እናንተም ደግሞ ልትረዱ በእግዚአብሔር ፍቅር ጥሪያይን ላቀርብላችሁ ነው። የምንሰራው ስራ ሁሉ የእግዚአብሔር መንግስት ስራ ስለሚሆን ሁላችሁም ተሰባስባችሁና ተረባረባችሁ የእግዚአብሔር ወንጌል ስራ ለመስራት ከአንድ ብር እንጀምርና ትልቁን እንስራ። የምድር ስራ ምድር ላይ ያልቃል። በምድር ላይ ሆነን ግን የማያልቀውና የማይጽፈውን በሰማይ የሚመዘግበውን ስራ እንስራ። ልማትና ለዚህ ጉዳይ እንድትተባበሩ ጥሪያ ላቀርብላችሁ ነው የመጣሁት። ወንድማቸው ፕሮፌት ሜናኝ በጣም ወዳችኋለሁ። ሻሎም ቤተክርስቲያናችን ያለችበትን ቦታ እንድታዩ ተከተሉኝ። ይህን ይመስላል ቤተክርስቲያንቷይ የቀረው ቦታ ከፊለም አለን። አቅም እስከምናገኝ ብለን አቅም እስከምናገኝ ብለን

እንግዲህ ቦታው እንዳያችሁ ይሄን ይመስላል። ይሄን ቦታ እኛ ለመግዛት አቅማችን ስለማይችል እናንተ ደግሞ በቤተ ክርስቲያናችን ጎን ቆማችሁ የበኩላችሁ እንድትወጡ በጌታ ፍቅር አሳስባችኋለሁ። ኢትዮጵያውን፣ ኤርትራውያን ለሆናችሁ ሁሉ የበኩላችሁ እንድትወጡልን ጥሬን አቅርብላችኋለሁ። ሻሎም